መምህር ታሪኩ ተክሉ ይባላል። በሁለተኛ ደረጃ ትምህርት ቤት ውስጥ የፊዚክስ መምህር ነው። በማስተማር ሂደት ውስጥ በየዓመቱ በተለይም የ12ኛ ክፍል ተማሪዎችን ወደ ከፍተኛ ትምህርት ተቋም እንዲቀላቀሉ የማብቃት ተልዕኮን አንግቦ ሲሰራ ቆይቷል። ነገር ግን ባለፉት ዓመታት ሲመዘገበው የነበሩ ውጤቶች ለመምህር ታሪኩ ራስን ወደ ማጠየቅ አስገብቶታል። ሁሉም ኃላፊነት የሚወስድበት ሆነው በተለይ እንደ መምህር ስትመለከቱ ደግሞ በጣም ልብ የሚነካና የሚያሳዝን ነው። ቀኑ ሙሉ የምሰራው ስራ ላይ 97 ፐርሰንት ኢፌክቲቭ አልሆነም እንደማለት ነው። እና ይህ ነገር ስትመለከተው እንደ መምህር በጣም ልብ የሚሰብር ነገር ነው። ከቀን ውሏችን ከ12 ሰዓት ውሏችን ወይ ከ8 ሰዓት ውሏችን ውስጥ ዘጠና ሰባት ፐርሰንቱ ፌል አድርጓል እንደማለት ነው። ተማሪ ሀብተ ማርያም አበባው ተማሪ ረቂቅ ፍቅሩና ጓደኞቻቸው ደግሞ የ2017 ዓ ም የ12ተኛ ክፍል አገር አቀፍ ፈተናን ለመውሰድ ቅድመ ዝግጅት ላይ ያሉ ተማሪዎች ናቸው። የመምህሩ ውጤት የሆኑት ተማሪዎቹ ቀደምቶቻቸውን እያዩ እጣፋንታቸውን ለመወሰን ለዛሬ ወሰዱት የቤት ስራቸው ሆኗል። ተማሪዎቹም ባለፉት ዓመታት ሲመዘገቡ የነበሩ ውጤቶች መነሳሳት የፈጠሩላቸው የተሻለውን እንዲያለሙና ጥረታቸውን እንዲጨምሩ እንዳደረጋቸው ያነሳሉ። እንደ ተማሪ ትክክል ነው ሁሉም ሰው ት ይሰማዋል። ግን ይሄ ማለት ትንሽ ተማሪ አልፏል ማለት ማለፍ ይቻላል ማለት ነው። ደግሞ ስናየው አብዛኛው ከፍተኛ ውጤት የመጣው በዚህ ዓመት ነው። በዚህ እንደዚህ አይነት ስራ ከተጀመረ በኋላ ነው። ይህ ማለት ስርአቶቹ ይሄ ከገባ በኋላ ተማሪ ጠንክሮ እንዲሰራ የማድረግ ግድሉ ጨምሯል ማለት ነው። ግን ይሁን እንጂ ሶስት ፐርሰንት አለፈ፣ አምስት ፐርሰንት አለፈ ማለት ተማሪ አልፍ ማለት ሳይሆን ማለፍ ይቻላል። እኛ ያንን ፓርት መሆን እንችላለን። ሚሊዮን ያሳያል ያስባል። ብዙ ተማሪዎች ያው ሲወድቁ የሚያሳዝን ነገር ነው። ያው አብዛኛው ያልፋል ብለን እንጠብቅ ነበረ። ግን ያው አንዳንዶቹ ያለፉት ደግሞ ጥሩ ነጥብ ማምጣት ያለፉ ነበሩና ያው እነሱን እያየን እንደ እነሱ ለመሆን እንድጥር ነው ያነሳስ እንደ ተማሪ ያስፈራል። ቱቢያንስ በጣም ፈርቼ ነበረ። የምንሰማው ነገርም ደስ አይልም ነበር መጀመሪያ አካባቢ። ግን 12 11 እየደረስኩኝ ስመጣ መስራት እንዳለብኝ ነው እንትን ያልኩት የታወቀኝ መስራት እንችላለን። ይህን ተነሳሽነትና ቁጭት ፍሬያማ ውጤት እንዲያስገኝ ለማድረግ ነጋቸውን በሚወስነው ዛሬ ላይ በትጋት እየሰሩበት መሆኑን ተማሪዎቹ ይናገራሉ። ቅድመ ዝግጅታችን እንግዲህ ያው አሪፍ ነው። እንደ ትምህርት ቤትም፣ እንደ ተማሪም፣ በግልም በቡድንም እያነበብን ነው እያጠናን ነው የተለያዩ ወርክሽቶችን ሽቶችን እየሰራ ነው ዝግጅቱ በጣም አሪፍ ነው። በግል ከዘጠኝ ጀምሮ ያሉትን ኮርስ ኖት ከቨር ለማድረግ እየሞከርኩ ነው። ከዚሁም ተጨማሪ ደግሞ የተለያዩ ከዚህ በፊት የተፈተኑትን የማትሪክ ኢንትራንስ ኤግዛሞችን ሞዴል ኤግዛሞችንም በመስራት አስተማሪን በመጠየቅ አሪፍ ዝግጅት እያደረግኩኝ ነው። በትምህርት ቤትም እንደሚደረገው የቅዳሜ ትምህርት አለ። በዛም እንዘጋጃለን። እንዲሁም አንዳንድ አስተማሪዎች ደግሞ የቲቶር ዝግጅት ጥያቄዎችን ከዚህ በፊት የተፈተኑትን ይሰሩልናል። እሱ እንዘጋጃለን። እንዲሁም በግሌ ደግሞ የተለያዩ አጋዥ መጽሐፍቶችን ለማየት እሞክራለሁ። በተለይ ኤግዛም ቡኮችን እንዲሁም በክፍል ውስጥ የሚሰጠውንም ትምህርት ደግሞ በሚገባ ለመከታተልና ቤትም እጆ ለማጥናት ጥረት አድርጋለሁ። ተማሪዎቹም አስፈላጊውን ዕውቀት ለማስጨበጥ የሚታትሩት፣ መምህራንም ያለፉትን አመታት ውጤት ለመቀየር ቅድመ ዝግጅቶችን እያከናወኑ መሆኑን ይገልጻሉ። በዘንድሮ አመት የተለያዩ ፕላትፎርሞችን ቀርጸን እየሰራ ነው። ለአስራ ሁለተኛ ክፍል ተማሪዎች ሞርኒንግ ክላስ አለ። የ9 11ኛ ሪቫይዝ እናደረግላቸዋለን ይመጣሉ። ትንሽ ትራንስፖርት ያስቸግራቸዋል። በመጡ ሰዓት እየደረሱ እናስተምራቸዋለን። ቅዳሜ ይሰጣቸዋል፣ ይማራሉ። ምሳ ሰዓትና ቁርስ ሰዓት ላይ እርስ በርስ የሚረዳዱበትን ፕላትፎርም አዘጋጅተናል። መምሩ ተገኝቶበት ማለት ነው። ይሄ ነገር አለ። ከኖርማል ቀን ከሚማሩት ትምህርት ውጭ ማለት ነው እየሰራን ያለ ነው። ስለዚህ ጥሩ ነገር ይመጣል ብለን ተስፋ እናደርጋለን። የተለያዩ ጥያቄዎች ከዘጠነኛ ክፍል ጀምሮ እንዲከለስላቸው እየተሰራን ነው። እና በአጠቃላይ በሁለት አይነት መንገድ እየሄድን ነው። አንደኛ የመደበኛ ፔሪዱን ማጠናከር የሚዝረከረኩ ፔሬዶች መኖር የለባቸውም የሚለውን ማስቀጠል ሲሆን ሁለተኛ ደግሞ በተቻለ አቅም ከታች እንደ ሪቪዥን ከ11 ከ10 ስለሚመጣ እሱን ቀላቅለን ማሰማር። ትልቁ ደግሞ ጥያቄዎች እናሰራቸዋለን። ጥያቄዎች እየተባዙ በግሩፕ ይሰጣቸዋል። ከፋና ሚዲያ ኮርፖሬሽን ጋር ቆይታ ያደረጉት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በበኩላቸው ውጤት ማምጣት ያልቻሉ ትምህርት ቤቶችን በክትትል ለማሻሻል እየተሰራ መሆኑን ጠቁሟል። አያይዞም ዘንድሮም የተሻለ እንቅስቃሴ በትምህርት ቤቶች ላይ እየታየ መሆኑን በማንሳት የዝግጅት ሁኔታው ተጠናክሯል ብለዋል። ትንሽ ያሳለፉትም ትምህርት ቤቶች አሁን እንትኑ ግፊቱ በጣም እየበዛባቸው ነው። ትምህርት ቤቶችን በቅርብ እየተከታተሉ ወላጆች መጠየቅ ጀምረዋል። ለምን ነው ልጆቻችን የማያልፉት? ምን እየሆነ ነው? ማለት ጀምረዋል። ይሄ ሁሉ ግፊት በተወሰነ ደረጃ አሁን ከትምህርት ጊዜ ውጪ ማስጠናት፣ ቱቶሪያል መስጠት ምናምን በጣም በጣም እንትን ሆኗል ሶ በርትቶ ካለ መሥርዓት ጋር የተገናኙትን ችግሮች ቀስ ይያል እንትን እያደረግ ነው፣ በመምህራን ደረጃ ይሁን በተማሪዎች ደረጃ። ሚኒስትሩ አክለውም ለዘንድሮም 12ኛ ክፍል ሀገር አቀፍ ፈተና የአፈታተን ስርዓቱን ከማሳደግ አንስቶ ቅድመ ዝግጅቶች መከናወናቸውን ተናግረዋል። ወደ 608000 ተመዝግበዋል። ጠቅላላ ሶ ዩዥዋሊ የሚመዘገቡትና አክቹሊ የሚፈተኑት ሊለያይ ይችላል። ቢኮዝ አንዳንዱ ተመዝግቦ ማይመጣ ግን አምስት መቶ ምናምን እስከ ስድስት መቶ ሺህ ተማሪ ይፈተናል ብለን ነው የምንጠብቀው ዘንድሮ። ሌላው ሞር ይሄ ፈተናውን ራሱን የማዘመን ስራ ነው። በዚህ አመት ወደ ባለፈው አመት ታስታውስ እንደሆነ ወደ 29 ሺህ ተማሪ ነው ኦንላይን የፈተን ነው። ዘንድሮ ወደ መቶ ሀምሳ ሺህ ለመፈተን ነው እየተዘጋጀን ያለ ነው። ባለፉት ዓመታት በሀገር አቀፍ ደረጃ እየተመዘገቡ ያሉ ውጤቶችን ለመቀየርና የተሻለ ለማድረግ የትምህርት ዘርፉ ባለድርሻ አካላት ደግሞ የቤት ስራቸው እንዲወጡ ጥሪ ቀርቧል።